በስመ አብ ወወልድ ወ መንፈስ ቅዱስ አሐዱ አምላክ ትንቢተ ሕዝቅኤል ምዕራፍ ሠላሳ ስድስት አንተም የሰው ልጅ ሆይ ለእስራኤል ተራሮች ትንቢት ተናገር የእስራኤል ተራሮች ሆይ የእግዚአብሔርን ቃል ስሙ በላቸው ጌታ እግዚአብሔር እንዲህ ይላል ጠላት በእናንተ ላይ እሰይ ለዘላለም ጥፋት ለእኛ ርስት ሆኗል ብሏልና ስለዚህ ትንቢት ተናገር እንዲህም በላቸው ጌታ እግዚአብሔር እንዲህ ይላል ለቀሩታ አሕዛብ እርስ ትሆኑ ዘንድ በዙሪያችሁ ያሉ አሕዛብ አዋርዷችኋልና ውጠዋችሁም አልና እናንተም የተናጋሪዎች ከንፈር መተረቻና የአሕዛብ ማላገጫ ሆናችኋልና ስለዚህ እናንተ የእስራኤል ተራሮች ሆይ የጌታ እግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለተራሮችና ለኮረብቶች ለፈሳሾችና ለሸለቆዎች ለምድረ በዳዎች ባዶ ለሆኑትና ለፈረሱት በዙሪያ ላሉት ለቀሩት አሕዛብ ምርኮና መሳለቂያ ለሆኑት ከተሞች እንዲህ ይላል። ስለዚህ ጌታ እግዚአብሔር እንዲህ ይላል። ያሳደዷትና ይበዘብዟት ዘንድ ያሳደዷትና ይበዘብዟት ዘንድ በልባቸው ሁሉ ደስታና በነፍሳቸው ንቀት ምድሬን ርስታ አድርገው ለራሳቸው በሰጡ በቀሩት አሕዛብና በኤዶሚያስ ሁሉ ላይ በቅናት የሳት ተናግር ያለው። ስለዚህ ስለ እስራኤል ምድር ትንቢት ተናገር፣ ለተራሮችና ለኮረብቶችም ለፈሳሾችና ለሸለቆችም እንዲህ በል ጌታ እግዚአብሔር እንዲህ ይላል እነሆ የአሕዛብን ስድብ ስለ ተሸከማችሁ በቅናቴና በመዓቴ ተናግሬአለሁ ስለዚህ ጌታ እግዚአብሔር እንዲህ ይላል በዙሪያችሁ ባሉ አሕዛብ ላይ እኔ እጄን አነሳለሁ እነርሱም አፍረታቸውን ይሸከማሉ የእስራኤል ተራሮች ሆይ ህዝቤ ይመጡ ዘንድ ተስፋ ያደርጋሉና ወይናችሁንና ፍሬያችሁን ይበላሉ እነሆ እኔ ለእናንተ ነኝና ወደ እናንተም እመለከታለሁ እናንተም ትታረሳላችሁ ትዘራላችሁም እኔም የእስራኤልን ቤት ሰዎች ሁሉ ሁሉንም አበዛ አበዛባችኋለሁ በከተሞችም ሰዎች ይኖሩባቸዋል። ባድማዎችም ስፍራዎች ይሰራሉ። ሰውንና እንስሳውንም አበዛላችኋለሁ። እነርሱም ይበዛሉ ያፈሩማል። እንደ ጥንታችሁም ሰዎችን አኖርባችኋለሁ። ቀድሞም እንዳደረግሁላችሁ መልካም አደርግላችኋለሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ሰዎችንም ሕዝቤን እስራኤልን በእናንተ ላይ አበዛለሁ። እነርሱም ይወርሷችኋል ርስትም ትሆኗችኋ አላችሁ ከእንግዲህም ወዲያ ልጅ አልባ ተደርጓቸውም። ጌታ እግዚአብሔር እንዲህ ይላል እነርሱ ሰው በላተኛ ነሽ፣ በሕዝብሽ መካከል ልጆችሽን አጥፍተሻል ብለዋቸዋልና፣ ስለዚህ ዳግመኛ ሰው በላተኛ አትሆኝም፣ ዳግመኛም ሕዝብሽን ልጅ አልባ ታደርጊም ይላል ጌታ እግዚአብሔር። ዳግመኛም የህዛብን ስድብ አለማሰብሽም፣ ዳግመኛም የህዛብን ውርደት አትሸከሚም አላሰማብሽም ነው ያኛው፣ ይቅርታ። ዳግመኛም ሕዝብሽን አታሰናክይም ይላል ጌታ እግዚአብሔር። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የእስራኤል ቤት በምድራቸው በተቀመጡ ጊዜ በመንገዳቸውና በጣዖታቸው አረከሷል። መንገዳቸውን በፊቴ እንደ አደፍ ርኩሰት ነበረ። በምድር ላይ ስላፈሰሱት ደም በጣዖቶቻቸውም ስላረከሱት መዓቴን አፈስባቸዋል አፈሰስኩባቸው። ወደ አሕዛብም በተንኳቸው ወደ ሀገሮችም ዘርኋቸው። እንደ መንገዳቸውና እንደ በደላቸው መጠን ፈረድሁባቸው። ወደ ገቡባቸውም ወደ አሕዛብ በመጡ ጊዜ ሰዎች እነርሱን ከምድራቸው የወጡ የእግዚአብሔር ሕዝብ እነዚህ ናቸው ሲሏቸው ቅዱስ ስሜን አረከሱ እኔ ግን የእስራኤል ቤት በመጡባቸው በአሕዛብ መካከል ስላረከሱት ስለ ቅዱስ ስሜ ስለራረሁላቸው ስለዚህ ለእስራኤል ቤት እንዲህ በላቸው ጌታ እግዚአብሔር እንዲህ ይላል የእስራኤል ቤት ሆይ በገባችሁባቸው በአሕዛብ መካከል ስላረከሳችሁት ስለ ቅዱስ ስሜ ነው እንጂ ስለ እናንተ የምሰር አይደለሁም በአሕዛብም ዘንድ የረከሰውን በመካከላቸው ያረከሳችሁትን ገናና ስሜን እቀድሰዋለሁ በዓይናቸውም ዘንድ በተቀደስኩባቸው ጊዜ እኔ እግዚአብሔር እንደሆንኩ አሕዛብ ያውቃሉ ይላል ጌታ እግዚአብሔር። ከአሕዛብም መካከል አወጣችኋለሁ፣ ከየሀገሩም ሁሉ ሰበስባችኋለሁ፣ ወደ ገዛ ምድራችሁም እመልሳችኋለሁ። ጥሩ ውሃንም እረጭባችኋለሁ፣ እናንተም ከርኩሰታችሁ ሁሉ ትነጻላችሁ፣ ከጣዖቶቻችሁም ሁሉ አነጻችኋለሁ። አዲስ ልብንም እሰጣችኋለሁ፣ አዲስ መንፈስንም በውስጣችሁ አኖራለሁ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም እንድትሄዱ አደርጋችኋለሁ። ፍርዴንም ትጠብቃላችሁ ታደርጉትም አላችሁ። ለአባቶቻችሁም በሰጠዋት ምድር ትኖራላችሁ፣ ሕዝብም ትሆኑኛላችሁ፣ እኔም አምላክ እሆናችኋለሁ። ከርኩሰታችሁም ሁሉ አድናችኋለሁ። እህልንም እጠረዋለሁ፣ አበዛውም አለሁ። ራብንም አላመጣባችሁም። ደግሞም የራብን ስድብ ካይዛፍ ዘንድ እንዳትሸከሙ የዛፍን ፍሬና የእርሻውን መከር አበዛለሁ። ክፉን መንገዳችሁንና መልካም ያይደለውን ሥራችሁንም ታስባላችሁ። ስለ በደላችሁና ስለ ርኩሰታችሁም እራሳችሁን ትጸየፋላችሁ። ይህን የሠራው ስለና ስለ እናንተ እንዳይደለ በእናንተ ዘንድ የታወቀ ይሁን ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ስለ መንገዳችሁ እፈሩና ተዋረዱ። ጌታ እግዚአብሔር እንዲህ ይላል፣ ከኃጢአታችሁ ሁሉ ባነጽኋችሁ ጊዜ በከተሞች ሰዎችን አኖራችሁ አኖራለሁ። ባድማዎቹም ስፍራዎች ይሠራሉ ባድማዎችም ስፍራዎች ይሰራሉ። ባድማ የነበረች በመንገደኛም ሁሉ ዓይን ዘንድ ባድማ የነበረች ምድር ትረሳለች ትታረሳለች። ሰዎችም ባድማ የነበረች ይች ምድር እንደ ኤድን ገነት ሆናለች፣ የፈረሱት ባድማ የሆኑት የጠፉትም ከተሞች ተመሽገዋል፣ ሰውም የሚኖርባቸው ሆነዋል ይላሉ። በዙሪያችሁም የቀሩት አሕዛብ እኔ እግዚአብሔር የፈረሱትን ስፍራዎች እንደሰራው ውድማ የሆነውንም እንደ ተከልኩ ያውቃሉ። እኔ እግዚአብሔር ተናግሬ ያለሁ እኔም አደርገዋለሁ። ጌታ እግዚአብሔር እንዲህ ይላል፣ ስለዚህ ደግሞ አደርግላችሁ ዘንድ የእስራኤል ቤት ይሹኛል። ሰውንም እንደ መንጋ አበዛላቸዋለሁ። እንደ ተቀደሱ በጎች በበዓላቶቿ ቀን እንደሚሆኑ እንደ ኢየሩሳሌም በጎች እንዲሁ የፈረሱት ከተሞች በሰዎች መንጋ ይሞላሉ። እኔም እግዚአብሔር እንደሆንኩ ያውቃሉ። ትንቢተ ሕዝቅኤል ምዕራፍ ሰላሳ ሰባት የእግዚአብሔርም እጅ በላዬ የነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችን በሞሉበት ሸለቆ መካከል አኖረኝ። በእነርሱም አንጻር በዙሪያቸው አዞረኝ፤ እነሆም በሜዳው እጅግ ነበሩ፤ እነሆም እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ፣ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ፣ አንተ ታውቃለህ አልኩ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፤ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ፣ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል እነሆ በእናንተ ላይ የሕይወትን መንፈስ አመጣለሁ። ጅማትንም እሰጣችኋለሁ። ሥጋንም አወጣባችኋለሁ። በእናንተም ላይ ቁርበትን እዘረጋለሁ። ትንፋሽንም አገባባችኋለሁ። በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። እንዳዘዘኝም ትንቢት ተናገርኩ። ስናገርም ድምፅ ሆነ፣ እንሆም መናወጥ ሆነ። አጥንቶችንም እየራሱ በሆነ በሰውነቱ ከአጥንቶቹ ጋር እንዳደረጋቸው እኔም አየሁ፣ ነሆም ጅማት ነበረባቸው፣ ሥጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸውም። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር፣ ለነፋስም ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱ ነፋሳት ዘንድ ና፣ እነዚህ ሙታን በሕይወት ይኖሩ ዘንድ እፍ በልባቸው በል አለኝ። እንዳዘዘኝም ትንቢት ተናገር፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ። እግዚአብሔርም ተናገረኝ እንዲህም አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋል፣ ተስፋችንም ጠፍተዋል፣ ፈጽመንም ተቆርጠናል ብለዋል። ስለዚህ ትንቢት ተናገር እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃበራችሁን እከፍታለሁ፣ ከመቃበራችሁም አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። ሕዝቤ ሆይ መቃበራችሁን በከፈትኩ ጊዜ ከመቃብራችሁም ባወጣኋችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። መንፈሴንም በውስጣችሁ አሳድራለሁ እናንተም በሕይወት ትኖራላችሁ በገዛ ምድራችሁም አኖራችኋለሁ እኔም እግዚአብሔር እንደተናገርኩ እንዳደረግኩም ታውቃላችሁ ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። አንተ የሰው ልጅ ሆይ አንድ በትር ውሰድና ይሁዳንና ባልንጆሮቹን የእስራኤልንም ልጆች በላዩ ጻፍ። ሌላም በትር ውሰድና የኤፍሬም በትር ለዮሴፍና ለባልንጆሮቹ ለእስራኤል ቤት ሁሉ ብለህ በላዩ ጻፍ አንድ በትርም እንዲሆኑ አንዱን ከሁለተኛው ጋር ላንተ አጋጥም። በእጅህም ውስጥ አንድ ሆኑ። የሕዝብህም ልጆች ይህ የምታደርገው ነገር ምን ማለት እንደሆነ አትነግረንምን? ብለው በተናገሩ ጊዜ አንተ ጌታ እግዚአብሔር እንዲህ ይላል እነሆ በኤፍሬም እጅ ያለውን የዮሴፍን በትር ባልንጀሮችንም የእስራኤልን ለገዶች ወስዳለሁ። ከእርሱም ከይሁዳ በትር ጋር አጋጥማቸዋለሁ። አንድ በትር ማድረጋቸዋለሁ። በእጅህም ውስጥ አንድ ይሆናሉ በላቸው። የምትጽፍባቸውን በትሮች በፊታቸው በእጅ ውስጥ ይሆናሉ። አንተም እንዲህ ትላቸዋለህ። ጌታ እግዚአብሔር እንዲህ ይላል፣ እነሆ የእስራኤል ልጆች ከገቡባቸው ካይዛ መካከል ወስዳለሁ፣ ከስፍራ ሁሉ ሰበስባቸዋለሁ፣ ወደ እስራኤልን ምድር አመጣቸዋለሁ። በምድርም ላይ በእስራኤል ተራሮች ላይ አንድ ህዝብ አደረጋቸዋለሁ፣ አንድ ንጉስም በሁላቸው ላይ ይነግሳል። ከዚያ ወዲያ ሁለት ህዝብ አይሆኑም፣ ከዚያ ወዲያም ሁለት መንግስት ሆነው አይለያዩም። ከዚያ ወዲያም በጣዖቶቻቸው እና በርኩሰታቸው በመተላለፋቸው ሙሉ አይረግሱም። ኃጢአትም ከሰሩባት ዓመፅ ሁሉ አድናቸዋለሁ፣ አነጻቸውም አለሁ። ህዝብም ይሆኑኛል፣ እኔም አምላክ ሆናቸዋለሁ። ባሪያዬም ዳዊት በላያቸው ንጉሥ ይሆናል፣ ለሁሉም እንደ አንድ እረኛ ይሆንላቸዋል። በፍርዴም ይሄዳሉ፣ ትእዛዜንም ይጠብቃሉ፣ ያደርጓትማል። አባቶቻችሁም በኖሩባት ለባሪያዬ ለያዕቆብ በሰጠኋት ምድር ይኖራሉ። እነርሱና ልጆቻቸው፣ የልጅ ልጆቻቸውም ለዘላለም ይኖሩባታል። ባሪያዬም ዳዊት ለዘላለም አለቃ ይሆናቸዋል። የሰላምም ቃል ኪዳን ከነርሱ ጋር አድርጋለሁ፣ የዘላለም ቃል ኪዳን ይሆንላቸዋል። እኔ ምባረካቸዋለሁ አበዛቸውም አለሁ መቅደሴንም ለዘላለም በመካከላቸው አኖራለሁ። ማደሪያዬም በላያቸው ላይ ይሆናል። እኔም አምላክ ሆናቸዋለሁ እነርሱም ሕዝብ ይሆኑኛል። መቅደሴም ለዘላለም በመካከላቸው በሆነ ጊዜ እኔ እስራኤልን የሚቀድሰው እግዚአብሔር እንደሆንኩ አሕዛብ ያውቃሉ። ትንቢተ ሕዝቅኤል ምዕራፍ ሰላሳ ስምንት የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የፊትህን በጎግ ላይና በማጎግ ምድር ላይ በሮስ በሞሳህና በቶቤል አለቃ ላይ አቅናበት፣ ትንቢትም ተናገርበት። እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ የሮስ የሞሳህና የቶቤል አለቃ ጎግ ሆይ እነሆ እኔ በአንተ ላይ ነኝ። እመልስህም አለሁ፣ በመንጋጋህም ልጓም አገባብሃለሁ፣ አንተንና ሰራዊትህን ሁሉ ፈረሶችንና ፈረሰኞችን፣ የጦር ልብስ የለበሱትን ሁሉ ጋሻና ራስ አራስ ቁርን ሰይፍን የያዙትን ሁሉ አወጣለሁ። ፓርስንና ኢትዮጵያን፣ ሊቢያንም ከእነርሱ ጋር ጋሻና የራስ ቁርን የለበሱትን ሁሉ ጎሜርንና ከእርሱ ጋር ያሉትን ሁሉ በሰሜን ዳርቻም ያለውን የቴርጋማን ቤትና ጭፍሮቹን ሁሉ ብዙዎቹንም ሕዝቦች ከአንተ ጋር አወጣለሁ። አንተና ወደ አንተ የተሰበሰቡ ወገኖች ሁሉ ተዘጋጁ። አንተም ራስን አዘጋጅተህ ጠባቂ ሆናቸው ከብዙ ዘመንም በኋላ ትፈለጋለህ። በኋለኛውም ዘመን የዘላለም ባድማ በነበሩ በእስራኤል ተራሮች ላይ ከብዙ ሕዝብ ውስጥ ወደ ተሰበሰበች ከሰይፍ ወደ ተመለሰች ምድር ትገባለህ እርሷም ከሕዝብ ውስጥ ወጥታለች። ሁሉም በሰላም ይቀመጡባታል። እንደ ዝናም ትወጣለህ፣ እንደ ደመና ምድርን ትሸፍን ዘንድ ትደርሳለህ። አንተም ከብዙ ሕዝብ እና ሰራዊት ጋር ትወድቃለህ። ጌታ እግዚአብሔር እንዲህ ይላል። በዚያ ቀን ነገር ወደ ልብህ ይገባል፣ ክፉ ሀሳብንም ታስባለህ። እንዲህም ትላለህ፣ ወደ ጠፋች ሀገር እወጣለሁ ተዘለለው በሰላም ወደሚኖሩ ሁላቸው ሳይፈሩ ያለ ቅጥርና ያለ መወርወሪያ ያለ መዝጊያም ወደሚቀመጡባት ምድር እገባለሁ፣ ምርኮን ትማርክ ዘንድ ብዝበዛንም ትበዘብዝ ዘንድ በአድማም በነበሩ አሁንም ሰዎች በሚኖሩባቸው ስፍራዎች ላይ ከአሕዛብን በተሰበሰበ ከብትና ዕቃንም ባገኘ በምድር መካከል በተቀመጠ ሕዝብ ላይ እጅህን ትመልሳለህ። ሳባና ድዳን፣ የተርሴስም ነጋዴዎች መንግዶሮቿም ሁሉ ምርኮን ትማርክ ዘንድ መታሃልን ብዝበዛንስ ትበዘብዝ ዘንድ ብርንና ወርቅንስ ትወስድ ዘንድ ከብትንና ዕቃንስ ትወስድ ዘንድ እጅግስ ብዙ ምርኮ ትማርክ ዘንድ ወገንህን ሰብስበሃልን ይሉሃል። አንተ የሰው ልጅ ሆይ ስለዚህ ትንቢት ተናገር፣ ጎግንም እንዲህ በለው። ጌታ እግዚአብሔር እንዲህ ይላል፤ በዚያ ቀን ሕዝብ እስራኤል በሰላም በተቀመጠ ጊዜ አንተ የምትነሳ አይደለምን? አንተም ከአንተም ጋር ብዙ ሕዝብ ሁላቸው በፈረሶች ላይ የተቀመጡ ታላቅ ወገን እና ብርቱ ሰራዊት፣ ከሰሜን ዳርቻ ከስፍራችሁ ትመጣላችሁ። ምድርንም ትሸፍን ዘንድ እንደ ደመና በሕዝቤ በእስራኤል ላይ ትወጣለህ። በኋላኛው ዘመን ይሆናል። ጎግ ሆይ በፊታቸው በተቀደስሁብህ ጊዜ አይዛብ ያውቁ ዘንድ በምድሬ ላይ ያወጣሃለው። ጌታ እግዚአብሔር ለጎግ እንዲህ ይላል፣ በእነርሱ ላይ እንደማመጣህ በዚያች ዘመን ብዙ ዓመት ትንቢት በተናገሩ በባሪያዎቼ በእስራኤል ነቢያት እጅ በቀደመው ዘመን ስለ እርሱ የተናገር ኳንተነህን። በዚያም ቀን ጎግ በእስራኤል ምድር ላይ በመጣ ጊዜ መቅሰፍቴ በማቴ ይመጣል፣ ይላል ጌታ እግዚአብሔር በቅናቴና በማቴ እሳት ተናግሬ ያለው። በእርግጥ በዚያ ቀን በእስራኤል ምድር ጽኑ መናወጥ ይሆናል። ከእግዚአብሔርም ፊት የተነሳ የባሕር ዓሣዎችና የሰማይ ወፎች፣ የምድረ በዳ አማራዊት፣ በምድርም ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ፣ በምድርም ላይ የሚኖሩ ሰዎች ሁሉ ይንቀጠቀጣሉ። ተራሮችም ይገለባበጣሉ፣ ገደላ ገደሎችም ይወድቃሉ፣ ቅጥርም ሁሉ ወደ ምድር ይወድቃል። በተራሮችም ሁሉ በእርሱ ላይ ፍርሃትን እጠራለሁ፣ የሰውም ሁሉ ሰይፍ በወንድሙ ላይ ይሆናል፣ ይላል ጌታ እግዚአብሔር። በቸነፈርና በደም እፈርድበታለሁ ዶፍም የበረዶም ድንጋይ እሳትና ድኝም በእርሱና በጭፍሮቹ ከእርሱም ጋር ባሉ በብዙ ህዝብ ላይ አዘንባለሁ። ታላቅ እሆናለሁ፣ እቀደስም አለሁ፣ እመሰገናለሁም በብዙ አሕዛብም ዓይን የታወቅሁ እሆናለሁ እኔም እግዚአብሔር እንደሆን ያውቃሉ። ትንቢተ ሕዝቅኤል ምዕራፍ 39። አንተም የሰው ልጅ ሆይ በጎግ ላይ ትንቢትን ተናገር፣ እንዲህ እምበል ጌታ እግዚአብሔር እንዲህ ይላል የሮስ የሞሳህና የቶቤል አለቃ ጎግ ሆይ እነሆ እኔ በአንተ ላይ ነኝ። እሰበስብብሃለሁ፣ እመርሃለሁ፣ ከሰሜንም ዳርቻ አወጣሃለሁ፣ ወደ እስራኤልም ተራሮች ወስደሃለሁ። ከግራ እጅህም ቀስን አስጥልሃለሁ፣ ከቀኝ እጅህም ፍላጾችን አስረግፍሃለሁ። በእስራኤልም ተራሮች ላይ እጥልሃለሁ። አንተና ጭፍሮች ሁሉ ከአንተም ጋር ያሉ ህዝብ በምድረ በዳ ፊት ትወድቃላችሁ። ለሚናጠቁ ወፎች ሁሉና ለምድር አራዊት መብል አድርጌ እሰጥሃለሁ። አንተ በሜዳ ፊት ላይ ትወድቃለህ እኔ ተናግሬያለሁና ይላል ጌታ እግዚአብሔር በማጎግም ላይ በሰላምም በደሴቶች በሚቀመጡ ላይ እሳትን እሰዳለሁ እኔም እግዚአብሔር እንደሆንኩ ያውቃሉ ቅዱስም ስሜ ቅዱሱም ስሜ በህዝቤ በእስራኤል መካከል ይታወቃል ቅዱሱንም ስሜን ከእንግዲህ ወዲህ አላረግስም አሕዛብም የእስራኤል ቅዱስ እግዚአብሔር እኔ እንደሆንኩ ያውቃሉ እንሆ ይመጣል እንደሚሆንም ታውቃላችሁ ይላል ጌታ እግዚአብሔር ያልኩት ቀን ይህ ነው በእስራኤልም ከተሞች የሚኖሩ ይወጣሉ። የጦር መሳሪያዎቿንም በእሳት ያቃጥላሉ አላባሽ አግሬ ጋሻንና ጋሻን፣ ቀስትንና አፍላጻዎችን፣ የእጅ በትሮችንና ጦርንም ያቃጥላሉ። ሰባት ዓመት በእሳት ያቃጥሏቸዋል። እንጨትን ከሜዳ ላይ አይወስዱም። እንጨትን ከሜዳ አይወስዱም፣ ከዱርም አይቆርጡም። ነገር ግን የጦር መሳሪያን በእሳት ያነዳሉ። የገፈፏቸውንም ይገፋሉ፣ የበዘበዟቸውንም ይበዘብዛሉ ይላል ጌታ እግዚአብሔር። በዚያም ቀን በእስራኤል ዘንድ በባህር ምስራቅ የሚያልፉበትን ሸለቆ የመቃብርን ስፍራ ለጎግ እሰጣለሁ፣ የሚያልፉትንም ይከለክላል። በዚያም ጎግንና ሰራዊቱን ሁሉ ይቀብራሉ። የሸለቆውንም ስም የጎግ መቃብር ብለው ይጠሩታል። ምድርንም ያነደዱ የእስራኤል ወገኖች ሰባት ወር መቃብር እየቆፈሩ ይቀብሯቸዋል። የምድሩም ሕዝብ ሁሉ ይቀብሯቸዋል። እኔ በምመሰገንበት ቀን ለክብር ይሆንላቸዋል ይላል ጌታ እግዚአብሔር። ምድርንም ለማጽዳት በምድሩ ላይ ወድቀው የቀሩትን የሚቀብሩ ዘወትር በምድሩ ላይ የሚዞሩትን ሰዎች ይቀጥራሉ። ከሰባት ወር በኋላ ይመረምራሉ። በምድርም የሚዞሩት ያልፋሉ። የሰውንም አጥንት ቢያዩ ቀባሪዎች በጎግ መቃብር ሸለቆ እስኪቀብሩት ድረስ ምልክት ያኖሩበታል። ደግሞም የከተማይቱ ስም የመቃብር ቦታ ይባላል። እንዲሁም ምድሪቱን ያጸዳሉ። አንተም የሰው ልጅ ሆይ ጌታ እግዚአብሔር እንዲህ ይላል። ለሚበሩ ወፎች ሁሉና ለምድር አራዊት ሁሉ እንዲህ በላቸው፣ ኑ ተከማቹ፣ ስጋንም ትበሉ ዘንድ ደምንም ትጠጡ ዘንድ በእስራኤል ተራሮች ላይ ወደማት ወደማርድላችሁ መስዋየት እርሱም ታላቅ መስዋየት ከየስፍራው ሁሉ ተሰብሰቡ። የኃያላኑን ስጋ ትበላላችሁ፣ የምድርንም አለቆች፣ የአውራ ፍየሮችን እና የአውራ በጎችን፣ የወይፈኖችንና የባሳን ፈሪዳዎች ሁሉ ደም ትጠጣላችሁ። እኔም ከማርድላችሁ መስዋየት እስክትጠግቡ ድረስ ጮመን ትበላላችሁ እስከ ተሳክሩም ድረስ ደምን ትጠጣላችሁ። ከማዕዴም ከፈረሶችና ከፈረሰኞች፣ ከሃያላንና ከሰልፈኞች ሁሉ ስጋን ትጠግባላችሁ ይላል ጌታ እግዚአብሔር። ክብሬንም መሰጣችሁ አለው አይዛብም ሁሉ ያደረኩትን ፍርድን በላያቸው የሚያኖርኳትን እጄን ያያሉ። ከዚህ ቀን ጀምሮ ለዘላለም የእስራኤል ቤት እኔ እግዚአብሔር አምላካቸው እንደሆኑ ያውቃሉ። አሕዛብም የእስራኤል ቤት በኃጢአታቸው ምክንያት እንደ ተማረኩ ያውቃሉ። ስለ ከዱኝ እኔም ፊቴን ከእነርሱ ስለ መለሱ በጠላቶቻቸው እጅ አሳልፌ የሰጠኋቸው እነርሱም ሁሉ በሰይፍ ወደቁ። እንደ ርኩሰታቸውም እንደ መተላለፋቸውም መጠን አደረግኩባቸው፣ ፊቴንም ከእነርሱ መለሱ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ አሁን የያዕቆብን ምርኮ መልሳለሁ፣ ለእስራኤል ቤት ሁሉ ራራለሁ፣ ስለ ቅዱስ ስም የምቀናለሁ። በምድራቸው ተዘልለው በተቀመጡ ጊዜ የፍረታቸውንና የበደሉኝን በደላቸውን ሁሉ ይሸከማሉ የሚያስፈራቸውም የለም። ከአሕዛብም ዘንድ በመለስኳቸው ጊዜ ከአሕዛብም ሀገሮች በሰበሰብኳቸው ጊዜ በብዙ አሕዛብም ፊት በተቀደስኩባቸው ጊዜ እኔም ወደ አሕዛብ አስማርኪያቸዋለሁና ወደ ገዛ ምድራቸውም ሰብስቢያቸዋለሁና እኔ እግዚአብሔር አምላካቸው እንደሆንኩ ያውቃሉ። በዚያም ከእነርሱ አንድ ሰው ከእንግዲህ ወዲያ አላስቀርም። ፊቴንም ከእነርሱ ከእንግዲህ ወዲህ አልመለስም። ማዕቴን በእስራኤል ቤት ላይ አፍስሻለሁና ይላል ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ አርባ በተማረክን በአምስተኛው ተኛው ዓመት በአመቱ መጀመሪያ ከወሩ በቀን ከተማይቱ ከተመታች በኋላ በ14 ዓመት በዚያው ቀን የእግዚአብሔር እጅ በኔ ላይ ነበረ። እርስሞ ወደዚያ ወሰደኝ። በእግዚአብሔር ረአይ ወደ እስራኤል ምድር አመጣኝ። እጅግን በረዘመ ተራራ ላይ አኖረኝ። በዚያም ላይ እንደ ከተማ ሆኖ የተሰራ ነገር በፊቴ ነበር። ወደዚያም አመጣኝ። እንሆም መልኩ እንደሚያንጸባረቅ መልክ የመሰለ አንድ ሰው በዚያ ነበረ። በእጁም የተልባ እግርና የመለኪያ ዘንግ ነበረ እርሱም በበሩ አጠገብ ቆሞ ነበር። ያህም ሰው የሰው ልጅ ሆይ ይህን ያሳይ ዘንድ አንተ ወደዚህ መጣልና ባይነህ እይ፣ በጆሮችም ስማ፣ የማሳይህንም ሁሉ በልብ ጠብቅ፣ የምታየውንም ሁሉ ለእስራኤል ቤት ንገር አለኝ። እነሆም በቤቱ ውጭ በዙሪያው ቅጥር ነበረ። በሰውየውም እጅ ክንዱ ልክ አንድ ክንድ ጋት የሆነ ስድስት ክንድ ያለበት የመለኪያ ዘንግ ነበረ። የቅጥሩንም ስፋት አንድ ዘንግ ቁመቱንም አንድ ዘንግ አድርጎ ለካ። ወደ ምስራቅ የሚመለከተውን በር መጣ። በሰባቱም ደረጃዎች ላይ ወጣም። በበሩ በኩል ያለውን የመድረኩን ወለል ወርዱን አንድ ዘንግ አድርጎ ለካ። የሁለተኛውንም ወለል ወርድ አንድ ዘንግ ነበረ። የሁለተኛውም ወለል ወርድ አንድ ዘንግ ነበረ። የቃቤቱ ርዝመት አንድ ዘንግ ወርዱም አንድ ዘንግ ነበረ። በቃቤቶቹም መካከል አምስት ክንድ ነበረ። በበሩም ደጀ ሰላም በስተውስጥ በኩል የሚገኝ የበሩ የመድረክ ወለል አንድ ዘንግ ነበረ። በስተ ውስጥም ያለውን የበሩን ደጀ ሰላም አንድ ዘንግ አድርጎ ለካ። የበሩንም ደጀ ሰላም ስምንት ክንድ የግንቡንም ማይማን ወርድ ሁለት ክንድ አድርጎ ለካ። የበሩም ደጀ ሰላም በስተ ውስጥ ነበረ። የምስራቁም ምቃ ቤቶች በዚህ በኩል ሶስት በዚያም በኩል ሶስት ነበሩ። ለሶስቱም አንድ ልክ ነበረ። የግንቡ ማይማኑ ወርድ በዚህ በኩልና በዚያ በኩል አንድ ልክ ነበረ። የበሩንም መግቢያ ወርድ አስር ክንድ የበሩን ምርዝመት 13 ክንድ አድርጎ ለካ። በቃቤቱም ፊት በዚህ በኩል አንድ ክንድ በዚያም በኩል አንድ ክንድ የሆነ ዳርቻ ነበረ። የቃቤቶቹም በዚህ በኩል ስድስት ክንድ በዚያም በኩል ስድስት ክንድ ነበሩ። ካንዱም የቃቤት ደርብ ጀምሮ እስከ ሌላው ደርብ ድረስ የበሩን ወርድ 25 ክንድ አድርጎ ለካ። በሩና በሩም ትይዩ ነበረ። ደጀ ሰላሙንም ሀያ ክንድ አድርጎ ለካ። በበሩም ደጀ ሰላም ዙሪያ አደባባይ ነበረ። ከበሩም መግቢያ ፊት ጀምሮ እስከ ውስጠኛው የበሩ ደጀ ሰላም መጨረሻ ድረስ አምሳ ክንድ ነበረ። በቃቤቶቹም በበሩ ውስጥ በዙሪያው በነበሩትም በግንቡ አይማድ የአይነርግብ መስኮቶች ነበሩባቸው። ደግሞም በደጀ ሰላሙ ውስጥ በዙሪያው መስኮቶች ነበሩ። በግንቡም አይማድ ሁሉ ላይ የዘንባባ ዛፍ ተቀርጾባቸው ነበር። ወደ ውስጠኛው አደባባይም አገባኝ። እንሆም በአደባባዩ ዙሪያ የተሰሩ ቃቤቶችና ወለል ነበሩ። በወለሉም ላይ ሰላሳ ዕቃ ቤቶች ነበሩ። ወለሉም በበሮች አጠገብ ነበረ። ይህም ታችኛው ወለል እንደ በሮቹ ርዝመት መጠን ነበረ። ከታችኛውም በር ፊት ጀምሮ እስከ ውስጠኛው አደባባይ ፊት ድረስ ወርዱን አንድ መቶ ክንድ አድርጎ ወደ ምስራቅና ወደ ሰሜን ለካ። ወደ ሰሜንም መራኝ እንሆን በውጭው አደባባይ ያለ ወደ ሰሜን የሚመለከት በር ነበረ። ርዝመቱንና ወርዱንም ለካ። የዕቃ ቤቶቹን በዚያ በዚህ በኩል ሶስት በዚያም በኩል ሶስት ነበሩ። የግንቡ አይማድ እና መዛነቢያዎቹም ወደ ምስራቅ የሚያሳዩ ዘንባባዎቹም አምሳ ክንድ ነበሩ። ወርዱም ሀያ አምስት ክንድ ነበረ። መስኮቶቹም፣ መዛነቢያዎቹም፣ የዘንባባ ዛፎቹም ወደ ምስራቅ እንደሚመለከተው በር ልክ ነበሩ። ወደ እርሱም የሚያደርሱ ሰባት ደረጃዎች ነበሩ። መዛነቢያዎቹም በፊቱ ነበሩ። በውስጠኛውም አደባባይ በሰሜኑና በምስራቁ በኩል በሌላው በር አንጻር በር ነበር። ከበርም እስከ በር አንድ መቶ ክንድ አድርጎ ለካ። ወደ ደቡብም መራኝ። እነሆም ወደ ደቡብ የሚመለከት በር ነበር። የግንቡን አይማድና መዛነቢያዎቹንም እንደዚያው መጠን አድርጎ ለካም። በእርሱና በመዛነቢያዎቹም ዙሪያ እንደነዚያ መስኮቶች የሚመስሉ መስኮቶች ነበሩ። ርዝመቱ አምሳ ክንድ ወርዱም ሀያ አምስት ክንድ ነበረ። ወደ እርሱም የሚያደርሱ ሰባት ደረጃዎች ነበሩ። መዛነቢያዎችም በፊቱ ነበሩ። በግንቡም አይማድ ላይ አንዱ በዚህ አንዱን በዚያ ወገን ሆኖ የዘንባባ ዛፍ ተቀርጾባቸው ነበር። በውስጠኛውም አደባባይ በደቡብ በኩል በር ነበረ። ከበር እስከ በር ድረስ በደቡብ በኩል መቶ ክንድ አድርጎ ለካ። በደቡብ በር በኩል ወደ ውስጠኛው አደባባይ አገባኝ። እንደዚያም መጠን አድርጎ የደቡብን በር ለካ። እንደዚያውም መጠን አድርጎ የቃቤቶችንና የግንቡን አይማድ መዛነቢያዎቻቸውንም ለካ። በእርሱና በመዛነቢያዎቹም ዙሪያ መስኮቶች ነበሩ። ርዝመቱ 50 ክንድ ወርዱም 25 ክንድ ነበረ። በዙሪያውም ደጀ ሰላሞች ነበሩ። ርዝመታቸውም 25 ክንድ ወርዳቸውም አምስት ክንድ ነበረ። መዛነቢያዎቹም ወደ ውጭው አደባባይ ይመለከቱ ነበር። በግንቡም አይማድ ላይ የዘንባባ ዛፍ ተቀርጾ ነበር። ወደ እርሱም የሚያደርሱ ስምንት ደረጃዎች ነበሩ። በውስጠኛውም አደባባይ በምስራቅ በኩል አገባኝ። በሩንም ለካ፤ መጠኑም እንደነዚያ ነበረ። እንደዚያም መጠን የዕቃ ቤቶቹንና የግንቡን አይማድ መዛነቢያዎቹንም ለካ። በእርሱና በመዛነቢያዎቹም ዙሪያ መስኮቶች ነበሩ ርዝመቱ 50 ክንድ ወርዱም 25 ክንድ ነበረ። መዛነቢያዎቹን በስተውጭ ወዳለው አደባባይ ይመለከቱ ነበር። በግንቡም አይማድ ላይ በዚህና በዚያ ወገን የዘንባባ ዛፍ ተቀርጾ ነበር። ወደ እርሱም የሚያደርሱ ስምንት ደረጃዎች ነበሩት። በሰሜንም ወዳለው በር አመጣኝ። እንደዚያውም መጠን ለካው የቃቤቶቹንና የግንቡን አይማድ መዛነቢያዎቹንም ለካ። በዙሪያውም መስኮቶች ነበሩበት። ርዝመቱም 50 ክንድ ወርዱም 25 ክንድ ነበረ። የግንቡም አይማድ ወደ ውጭው አደባባይ ይመለከቱ ነበር። በግንቡ አይማድ ላይ በዚህና በዚያ ወገን የዘንባባ ዛፍ ተቀርጾ ነበር። ወደ እርሱም የሚያወጡ ስምንት ደረጃዎች ነበሩት። በበሮቹም በግንቡ አይማድ አጠገብ ዕቃ ቤቱና መዝጊያው ነበሩ። በዚያም የሚቃጠለውን መሥዋዕት ያጥቡ ነበር። የሚቃጠለውንም መሥዋዕት የኃጢአቱንና የበደሉንም መሥዋዕት ያርዱባቸው ያርዱባቸው ዘንድ በበሩ ደጀ ሰላም በዚህ ወገን ሁለት ገበታዎች በዚያም ወገን ሁለት ገበታዎች ነበሩ። በሰሜን በኩል ባለው በር በስተውጩ በመወጣጫው ደረጃዎች አጠገብ በአንድ ወገን ሁለት ገበታዎች ነበሩ፣ በሌላውም ወገን በበሩ ደጀ ሰላም በኩል ሁለት ገበታዎች ነበሩ። በበሩ አጠገብ በዚህ ወገን አራት ገበታዎች፣ በዚያም ወገን አራት ገበታዎች ነበሩ። መሥዋዕት የሚያርዱባቸው ገበታዎች ስምንት ነበሩ። ስለሚቃጠለው መሥዋዕት ርዝመታቸው አንድ ክንድ ተኩል፣ ወርዳቸውም አንድ ክንድ ተኩል፣ ቁመታቸውም አንድ ክንድ ይሆኑ የሚቃጠለውን መሥዋዕትና ሌላውን መሥዋዕት የሚያርዱበትን ዕቃ ያኖሩባቸው ዘንድ ከተጠረበ ድንጋይ የተሰሩ አራት ገበታዎች ነበሩ። በዙሪያውም በስተ ውስጥ የነበረው የለዘበ ከንፈራቸው አንድ ጋት ነበረ። በገበታውም ላይ መክደኛ ነበር፣ ከፀሐይና ከዝናብም የተሰወረ ነበር። ወደ ውስጠኛውም አደባባይ ያገባኝ፣ እነሆም ሁለት ቤቶች ነበሩ። አንዱ ወደ ሰሜን በሚመለከተው በር አጠገብ ነበረ፣ መግቢያውም ወደ ደቡብ ይመለከት ነበረ። ሌላውም ወደ ደቡብ በሚመለከተው በር አጠገብ ነበረ፣ መግቢያውም ወደ ሰሜን ይመለከት ነበረ። ሰውየውም፣ ይህ ወደ ደቡብ የሚመለከት ቤት ለማገልገል ለሚተውቅ ካህናት ነው ወደ ሰሜንም የሚመለከተው ቤት መሰውያውን ለማገልገል ለሚተጉ ካይናት ነው። እነዚህ ከሌዊ ልጆች መካከል ያገለግሉት ዘንድ ወደ እግዚአብሔር የሚቀርቡ የሳዶቅ ልጆች ናቸው አለኝ። አደባባዩንም በአራት ማዕዘኑ ርዝመቱን መቶ ክንድ ወርዱንም መቶ ክንድ አድርጎ ለካ። መሰውያውን በቤቱ ፊት ነበረ። ወደ ቤቱም ደጀ ሰላም አመጣኝ። ደጀ ሰላሙንም የግንባይ ማድ ወርድ በዚህ ወገን አምስት ክንድ በዚያም ወገን አምስት ክንድ አድርጎ ለካ። የበሩም ወርድ አስራ አራት ክንድ ነበር። በበሩም በዚህ ወገንና በዚያ ወገን የነበሩት ግንቦች ሶስት ክንድ ነበሩ። የደጀ ሰላሙም እርዝመት ሀያ ክንድ ወርዱም አስራ ሁለት ክንድ ነበረ። ወደ እርሱም የሚያደርሱ አስር ደረጃዎች ነበሩ፣ አንድ በዚህ ወገን አንድም በዚያ ወገን ሆነው በመቃኖቹ አጠገብ የግንባ ይማድ ነበሩ። ምዕራፍ 41 ይቀጥላል። ረዴተ እግዚአብሔር አይለየን።